እንበይ ያላችሁበት አለም ሰላምታችን ይድረሳችሁ ከአለም አቀፍ ፋኖ ሚዲያ በቀጥታ ስርጭት ወደ እናንተ አድማጭ ተመልካቾች የሚደርሰው የሳምንታዊ ህልናችን ዝግጅት እነሆ ጀምሯል እለተ ማክሰኞ ህዳር ሀያ ሶስት ቀን ሁለት ሺ አስራ ስምንት አመተ ምረት ላይ ነው የምንገኘው እኔ ወንዳለ ብክስና ነጻነት ጫን ያለው በቀጥታ ስርጭት በወቅታዊ ጉዳዮች ላይ የተነጋገርን ቆይታ የምናደርግ ይሆናል። ውድ አድማሽ ተመልካቾች በዛሬው ልዩ ዝግጅታችን ከሰሞኑ በተለይ በምስራቅ አማራ ቀጠናና በደቡብ ምዕራብ አማራ ቀጠና አካባቢዎች የሚወጡና በማህበራዊ ሚዲያዎች የሚጋሩ ምስሎች ለፋኖ ደጋፊዎችና ለትግሉ ባለቤቶች ሁሉ ልብን የሚያሞቁ ዜናዎች ናቸው። ይሁንና ግን ሊደረግና ሊወሰድባቸው የሚገቡ ጥንቃቄዎች ምንድን ናቸው? መርህ አልባ የፋኖ ግንኙነት እንዴት ሊቀኝ ይችላል? የሚለውን በትኩረት የምንመለከተው አበይት ጉዳያችን ነው። ከዚህ ባሻገር በተደጋጋሚ ከፋኖ ሞርተር ጥቃት እያመለጠ የሚገኘው የክልሉ ርዕሰ መስተዳደር ተብዬ አረጋ ከበደ ወይም ቀንድ አውጣም በሰሞኑ እንደዚሁ በጎጃም ግንባር ከሞርተር ጥቃት ስለማምለጡና ሊያካሄዱ የነበረው ስብሰባ ህዝብን የማደናገር ውይይት ስለመክሸፉ ለማወቅ ተችሏል። እንግዲህ ከዚህም ባሻገር በአንድ ስብሰባም ላይ ያደረገውን ያረጋ ከበደ ንግግር ተከትሎ ምን አንድምታለው የሚለውን በዛሬ ወቅታዊ ጉዳያችን ይዘነዋል። ከዚህ ባሻገር አዳዲስ ነገሮችም ካሉ እነሱን እያካተትን እናንተ ጋር ቆይታ የምናደርግ ነው የሚሆነው። በድጋሜ እስከ ፍጻሜው ድረስ አብራችሁ እንድትቆዩ በአክብሮት ነው የምንጋብዘው። ዓለም አቀፍ ፋኖ ሚዲያ ነጻነት ተጫና ይገኛለሁ። በቀጣይ የስልክ መስመራችን ላይ ነው የሚገኘው። ጤና ይስጥልን ነጻነት፣ እንደምናለህ። ለአድማጭ ተመልካቾች አርእስቶችን እያስተዋወቅኩ ነበር። ምናልባት አንተም ሰምታቸዋል። የሚጨመር እና የሚካተት ካለ እሱን ሀሳብ ጨምርና ወደ ውይይታችን በቀጥታ እንግባ። መልካም። ተጨማሪ የሚሆነው እንግዲህ በፋኖ ትግል ውስጥ ሰርገው በመግባት የአገዛዙን ብልጽግና በመቀላቀል ታሪክ ለማበላሸት ወይም በዚህ የህልውና ትግል ውስጥ ትግሉ የተሳሳተ መሆኑን ለማሳየት የሚሽቀዳደሙ የአገዛዙ ብልጽግና ካድሬዎች አጀንዳ ፈጻሚ ታጣቂዎችን ጉዳይም በስፋት የምንመለከት ይሆናል። እነዚህና ሌሎችንም እየተመለከትነ ቆይታ እናደርጋለን። ወንዳለ፣ መልካም ጥሩ ሀሳብ ነው ያነሳው። እንግዲህ ከሰሞኑ ከፍተኛ መነጋገሪያ ሆኖ የነበረው የ መቶ አለቃ ማስረሻ ሰጠ ጉዳይም እንደዚሁ ከዚህ ቀደም በነበረው ሰዓታችን አንስተነዋል። ይሁንና የአገዛዙ ኃይል በአራቱ ማዕዘናት አስርጎ ያስገባቸው በስመ ፋኖ ፋኖን ተቀላቅለው በርካታ ስህተቶችን ሲሰሩ የነበሩ የልዩነት ሀሳቦችን ሲያሰፉ የነበሩ ሰዎች በዚህ ወር ተጠቃልሎ ግቦ የተባለ ይመስላል። የተለያዩ ቀጠናዎችም እንደዚሁ ከፋኖ እጃቸውን የሰጡ የፋኖ አባላት በሚል የአገዛዙ ኃይል በማህበራዊ ሚዲያው በሰፊው እየሄደበት ነው የሚገኘው። እኛም በሰፊው እንቃኘዋለን። ወደ ውይይታችን መግባት እንችላለን። ነጻነት፣ ስለዚህ እንደ በቀዳሚነት ብናነሳው መልካም ነው ብዬ የማስበው በትላንትና ዕለት የደቡብ አማራ ቀጠና ሳምነ እዝ የወታደራዊ አዛዥ መግለጫ ይዞ መውጣቱ ይታወሳል። ከዚህ ባሻገር ግን በማህበራዊ ትስስር የምንመለከታቸው ምስሎች አሉ። የምስራቅ አማራ ቀጠና ሜኔሊክ እዝ ወታደራዊ አዛዥ አርበኛ ድርሳም ብርሃኔ እንደዚሁም ከ ኮሎኔል ፋንታው ማባው እና ከነ መከታው ማሞ ጋር ከነአርበኛ መከታው ማሞ ጋር የታያቸው የውይይት ምስሎች በደጋፊዎችም በፋኖ አባላትም በኩል ከፍተኛ ደስታን እየፈጠረ ነው የሚገኘው። ምናልባትም በአፋድ እና በአፋባ መካከል ያለው የአንድነት እንቅስቃሴ ጥሩ መልክ እየሄደ ነው የሚል እይታ አለው። እኔም በመልካም ነው የተመለከትኩት። ይሁንና ግን ጥቂት ሰዎችም ጥርጣሬ ሳይገባቸው አልቀርም። በተለይ ይህ መርሀልባ ግንኙነቶች የሚባሉት ያለፋኖ ያለ ድርጅት እውቅና በግለሰብ ደረጃ የተካሄደ ግንኙነት ነው። ምናልባት ይህ ግንኙነትስ ጥሩ የሆነ መስሎ ኋላ ላይ ቢበላሽስ ተጠያቂው እንደ ድርጅት ነው እንደ ግለሰብ ነው የሚሉ አይነት ሀሳቦች እየወጡ ነው የሚገኙት። እነዚህ በመርህ ላይ የተመሰረተ ግንኙነቶች ለዘላቂ አንድነት ከፍተኛ ጠቀሜታ ያላቸው ይህንም ታቃለና ነፃነት፣ ምናልባት እነዚህ ሁነቶች እንዴት ሊቃኙ ይችላሉ፣ ለአድማጭ ተመልካቾቻችንስ ያለ ሁኔታ ምንድን ነው የሚለውን ማድረስ መጀመር ትችላለ። በደቡብ አማራ ቀጠና በኩል የወጣው መግለጫም ይህንን የሚያሳይ ይመስለኛል። መጨረሻ ላይ የመግለጫውም ሀሳብ እንደዚሁ ከመርህ አልባ ግንኙነት ጋር እየተገናኘ እንደሆነ እና መጨረሻው ግን አንድነት ማሰሪያቸው ሊሆን እንደሚገባ በሰፊው አንስቶታል። የመግለጫው መጨረሻ ምን ይላል? ለሃይማኖት አባቶች በግፍ ለተደፈሩ ህጻናትና እናቶች እንደ ፍየል ተዘቅዝቀው ቆዳቸው ለተገፈፉ ወገኖቻችን በጅምላ በየአደባባዮች ስለተጨፈጨፉት ስለተጨፈጨፉትና ዓለም ላይ የተፈጽመው የማያውቁ ሌሎች ግፎች ስለተፈጸመባቸው ህዝባችን ብለን በአንድ ወጥ ራእይ ተልእኮ ተልእኮና ግብ ህዝባችንን ልንታደገው ግድ ይለናል። ይህ ካልሆነ ግን ታሪክ አፉን ከፍቶ ይጎርሰናል ወይም ያጠፋናል የሚል ነው። ፊታውራሪ ባዩ አለባቸው የአፋባ ደቦ አማራ ቀጠና ሳምነው ዞን ወታደራዊ አዛዥ በመግለጫው ማሰሪያ ነጥብ ላይ እየተናገረውና በዚህ ጉዳይ ምን ትላለህ ነፃነት ነጻነት ሀሳብህን አጋራን መልካም አመሰግናለሁ ወንዳለ እንግዲህ የደቡብ አማራ ፈጠር ሀሳብ ነው ያወጣውን መግለጫ ነ በመልካም ጎን ነው የምንመለከተው እንዲሁም እና አርበኛ ደርሳን ብርሃኔ ኮሎኔል ፈንታው ማቤና ሌሎችም አመራሮች በማህበራዊ ሚዲያ ትስስር ገጽ ላይ የሚንሸራሸረውን ፎቶ ለአንድነቱ ጥሩ ጅማሮ መሆኑን ቸውን እየገለጡ ነው የሚገኙት። እኔም ይህንን ሀሳብ የሚጋራው ነው። በእርግጥ መርህ አልባ ግንኙነት የሚለው እንዳለ ሆኖ የነበረው ሰጣ ገባ ቁርሾ ወደ ጎን ተጥቶ ወንድማማቾች ተቀራርበው በአንድ ላይ ማየቱ ግን ትልቅ ስኬት ነው ብዬ ነው የማየው። ስለዚህ ይህ መቀራረቡ ደግሞ ጉዳዩን ወደ መርህ ወስዶ ከመርህ አልባ ወደ መርህ ወስዶ ጥሩ ስራ መሰራት የሚችልበት እና ጥሩ ግንኙነትን ማድረግ የሚቻልበትን ሁኔታ ነው የተመለከትኩት። ስለዚህ የተመለከትኩት በነአርበኛ ድርሳንም ሆነ በነ አርበኛ መከተማ ሞ ኮረን እንዲሁም ኮረኔል ፈንታውን መዋቢ የነበረው ግንኙነትና በማህበራዊ ሚዲያ ሲንሸራሸር የነበረውን ምስል በመመልከቴም ደስ ይበታል። አብዛኛውም ደስ ይበታል። ስለዚህ ይህ ግንኙነታቸው ትናንትና አይገናኙም፣ እርስ በርሱ ይመታታሉ፣ ይተኳኮሳሉ፣ ይገፋፋሉ ሲባሉ የነበረው ሀይሎች አሁን በአንድ ላይ ቁጭ ብለው መታየታቸውና ሀሳቦችን መላወጣቸው በተለይ እንግዲህ እነ ሽመልስ አብዲሳ እርስ በርሳቸው ይተኳኮሳሉ እርስ በርሳቸው ይጋደላሉ እርስ በርሳቸው አይስማሙም ሲሏቸው የነበሩ ሀይሎች አሁን በአንድ ጠረጴዛ ዙሪያ መቀመጣቸው ለጠላት ከፍተኛ የሆነ ድንጋጤ ፈጥሯል። ይህንን ድንጋጤም ለመሸፋፈን የተለያዩ አጀንዳዎችን ተጠቅሟል። ከተጠቀማቸው አጀንዳዎች መካከልም አስርጎ ያስገባል የፕሮፓጋንዳ ስራ ሰርቷል ማለት ነው። በአጠቃላይ ግን የነ አርበኛ ድርሳን አርበኛ መከተው ማሞና ኮሎኔል ፈንታውን ማፒ ግንኙነት እጅግ በጣም ደስ የሚል ይሄ ግንኙነታቸው ደግሞ መሬት ላይ ተግባር ላይ ወርዶ ፍሬ አፍርቶ ለአድማጭ ተመልካቹ፣ ለሕዝቡ፣ ለደጋፊዎቻቸው የሚያበስሩበት የምስራት ዜና ሩቅ አይሆንም ብዬ አስባለሁ። በዚህ ጋር ተያይዞ የአማራ ፋኖ ሞቤራል ደቡብ አማራ ቀጠና ሳምነውዝ ያወጣው መግለጫም አለ። መግለጫው እንግዲህ መርህ አልባ ግንኙነቶች መርህ አልባ ግንኙነቶች ዘላቂ ሊያመጡ የሚችሉ መሆን አለባቸው። ስለዚህ መርህ አልባ ከምናደርገው ግንኙነታችን በመርህ የተመረኮዘ መሆን አለበት የሚል ነው። ይህም እንግዲህ የሚበረታታ ነው። ምክንያቱም ወደ አንድነት ስንጓዝ፣ ወደ አንድነት ስንመጣ፣ ሰፊና ትልቅ ቤት ስንሰራ፣ በጋራ ውይይቶችን ማድረግና በመርህ የተመሰረተ መሆን አለበት። ምክንያቱም በመርህ የተመሰረተ ነገር ለአንድ ድርጅት ትልቅ ዘላቂ የሆነ ጠቀሜታ ያስገኛል እና ይህንን ጠቀሜታ ለማምጣት ደግሞ ለማግኘት ደግሞ እንደዚህ አይነት መርህ ያላቸውን ግንኙነቶች ማድረግ ያስፈልጋል እና ግንኙነቱ ከጅምሩ ስለሆነ ይህንን ያየነውን ጅምር እኔ እንደበጎ ነገራቸው ደቡብ አማራ ቀጠና ያወጣው መግለጫ ተገቢ ነው። ነገር ግን መግለጫው ተገቢ የሚሆነው አሁን እነ አርበኛ ድርሳን የጀመሩት በቀጣይ ሲገናኙ መርሁን በጠበቀ መልኩ እንዲገናኙ በዛ መሰረት የሚሰሩ ከሆነ ደግሞ አሁን ያለበት ሁኔታና እየተመለከትናቸው እየተመለከት ነው ያለ እየተመለከት ናቸው ያሉ አንዳንድ በጎ ነገሮች በጥሩ ና ጥሩ ውጤትም እንደሚያመጡ ማሰብና መገንዘብ ያስፈልጋል። እኔ በተረዳሁት መልኩ በዚህ ልክ ነው። ከዚያ ውጭ እንግዲህ መግለጫው በተለይ አገዛዙ ብልጽግና አስርጎ ያስገባቸው አንዳንድ ባንዳዎች ለአገዛዙ ብልጽግና መልሰው እጅ በመስጠት ይህን ልውነት ትግሉን ለመጉዳት ለመሸርሸር፣ ለህዝቡ ማሳወቅ እጅግ በጣም የሚበረታታ ነው። አርበኛ ባ ባለባቸውም ይህንን ማድረጉ በእኔ በኩል ትክክልና ወቅቱን የጠበቀ ውሳኔ ነው ብዬ ነው። እንደሚታውቀው እንግዲህ በሸዋ ቀጥናም በወሎ በጎጃም በጎንደርም እንደዚህ አይነት የአገዛዙን ብልጽግና ተልእኮ ይዘው የገቡ ሰርጎ ገቦች አሁን አገዛዙ ብልጽግና ዙሮ እየተቀበለ ሰጡኝ እያለ ነው። ስለዚህ እነዚህ ሰዎች ይህንን መሬት ላይ ያለውን እውነተኛውን ታገያ አይወክሉም። ስለዚህ በዚህ ትግል ውስጥ አብዮት በሚደረግበት በየትኛውም አለም ላይ እንደዚህ አይነት ሰርጎ ገቦች ተልኮ ፈጻሚዎች አሉና ይሄ ይገጥማል። ከዚህ በፊትም የነበረ ነው፣ አሁንም አለ፣ ወደፊትም ይኖራል። ይህንን ታሳቢ በማድረግ የትግላችን ወቅታዊ እንቅስቃሴ እንድትከታተሉን እኛም እየተከታተልን ለእናንተ እናደርሳለን የሚል ይዘት ያዘለ መግለጫ ነው ያወጣው። በእኔ በኩል በጥሩ ሁኔታ ነው ያየሁትኝ። ሌሎችም እንደዚህ አይነት ወቅታዊ የሆኑና ወቅቱን የጠበቁ ነገሮች ለአድማች ተመልካች፣ ለትግሉ ደጋፊዎች ተሎ ተሎ ማድረሳቸው ብዥት በተመልካቹም በደጋፊውም በኩልና እንደዚህ አይነት ጥርት ያሉና እና ግልጽ የሆኑ መልእክቶች ተሎ መውጣታቸው መድረሳቸው ግንዛቤን እንዲፈጠር ያደርጋልና እና መግለጫውን እኔ በአዎንታዊ ያየሁትኝ፣ መልካም ነው፣ የሚበረታታ ነው። ሌሎችም በምሳሌ ወስደው ሊሰሩበት የሚገባ ነው የሚል ሀሳብ ነው ያለኝ። ወንዳለን መልካም ነጻነት። እኔም ወደዚህ ጉዳይ ሀሳብ ለመስጠት ያክል በትልቁ የሚነሳ ያው እንግዲህ ከአምሳ መቶ በላይ ያለው መልካም ጎኑ ነው። ጥሩ ነው። ግን ሰዎች ደግሞ በዛ ልክ ለትግሉን እንደ ባለቤትነት እንደ ልጅ ወስደው ስለሚከታተሉ ጥንቃቄም ስለሚያደርጉበት እክል እንዳይገጥመው ስጋታቸውን ይገልጻሉ። መልካም እሺ። በአፋባህም በኩል ሆነ በአፋድ በኩል እንደዚሁ በተመሳሳይ የሚደረጉ ግንኙነቶች፣ መርህ አልባ ግንኙነትም እንዲሆን በተለይ ይህንን አመራር ይህንን ሰው በአፋባህ በኩል ይህንን የአንድነት ስራ እንዲጨርስ ወክየዋለሁ፣ ተወክሏል የሚሉ አሁን ለድርጅት እየቆመ ያለ ጠንካራ ደረጃጀት የተፈጠረ ነው የሚገኘው እና በደብዳቤ ጭምር የታገዙ መሆን አለባቸው። ምክንያቱም አንድነትም ከመጣ መልካም ነው፣ ሰየው ነው። ልዩነትም ከመጣና እንኳ ይሄ ግንኙነት ኋላ ላይ የመሻከር ባህሪ እንኳ ቢኖር በምንድን ነው በምን ምክንያት ነው፣ በተሰራ የግለሰብ ስህተት ነው ወይስ በውይይቱ ደካማ እንቅስቃሴ ነው የሚለው ደግሞ ዞሮ መገምገም አለበት። በግለሰብ ደረጃ ከሆነ ግን የሚደረጉ ግንኙነቶች ኋላም ላይ የግል ጸብና ቂም ብቻ ሆነው ሊቀሩ ይችላሉ። እንደዚህ እንደዚህ ከሌኮነካክቶ ይህንን የአንድነት ጉዳይ ሳይጨርሰው ቀረ ከሌ ደግሞ እንደዚህ ያለ እንደዛ አለ የሚል ብቻ ሆኖ ይቀራል እና እነዚህ በመርህ ላይ የተመሰረቱ ድርጅት አውቋቸው የሚመራቸው ግንኙነቶች መልካም ናቸው ከሚል እሳቤ ነው። እንደዚህ አይነት ምስሎችም እውነት ለመናገር ዝም ብሎ በየግል ፌስቡክ እና በሌሎች ማህበራዊ ሚዲያዎች ከመለጠፍ ይልቅ የሚዲያ ባለሙያዎች አይተዋቸው በደንብ ተቃኝተው መውጣት የሚችሉበት አጋጣሚዎች ቢኖሩም አንዱ የመርህ ግንኙነቱ አካል መስመሩን የጠበቀ ያደርገዋል እና ጥንቃቄ የተሞላባቸው ሊሆኑ ይገባል። በተለይ ደግሞ የሚያደርጉባቸው ስብሰባ ቦታዎች፣ የሚያደርጉባቸው ውይይት ሁነቶች ለአገዛዙ መጠቀሚያ እንዳይሆኑ በአግባቡ ጥንቃቄ የተሞላባቸው ሊሆኑ ይገባል። ይህ ጥቆማችን ነው። ምናልባት እያደመጡ የሚገኙ አድማጭ ተመልካቾቻችንም የፋኖ መሪዎችም ሀሳብ ሊያጋሩን ይችላሉ። ስለዚህ ለህዝባችንም በአግባቡ አሁን እንደዚህ ወደ ጥርጣሬ በማይከት መልኩ በግለሰብ ደረጃዎች የሚወጡ ሳይሆን የተጠናከረና በህዝብ ግንኙነቶቹ በኩል የአንድነት እንቅስቃሴ ምን ደረጃ ላይ ደርሷል የሚለውን በአግባቡ ለህዝቡ መረጃ ማጋራት አለባቸው ብዬ አስባለሁ። እንደዛ እየሆነ ከሄደ የህዝብና የፋኖ ግንኙነት፣ የህዝብ ለህዝብ ግንኙነቱ የበለጠ የተጠናከረን ወዳጅነቱ ከፍ ወዳለ ደረጃ ይሄዳል። የሚደረገውም ይሄልና ትግሉ በአፋጣኝ ለውጤት የሚበቃ ይሆናል እና የውይይታችን መነሻም ይሄንን ወደ ውይይታችን አካል ስናመጣውም እነዚህ ነጥቦች በሰፊው መታየት አለባቸው ከሚል ነው እና በበጎ እንዲመለከቱን ሀሳብ ለማጋራት ያክል ነው። ምናልባት በዚህ ላይ የምትለው ከሌለህ ወደ ሌላኛው አርዕስት ብንሸጋገር መልካም ነው፣ ነጻነት። ሁለተኛው ጉዳያችን ደግሞ እንግዲህ የአገዛዙ ኃይል ከሰሞኑ የማይፈነቅለው ድንጋይ የለም፣ የፋኖን ኃይል ከህዝብ ለመነጠል የማሄድባቸው ርቀቶች የሉም። በተለያዩ ቀጠናዎች እሱ በተቆጣጠራቸው ማለት ነው ህዝቡን በመሰብሰብ በማስገደድ በማስፈራራት ከሴፍቲነት ከእርዳታ እንደዚሁም ከማንኛውም ከማህበራዊ አገልግሎቶች ጋር እንዲቆራረጡ በማድረግ በሀይል እና በግዳጅ የሚሰራቸው ስራዎች አሉ። የጅምላ ፈሳውን ባለፈው ያነሳነው ነው። እንግዲህ የቤተ ክርስቲያን አገልጋይ ዲያቆናትን፣ ምዕመናን ሳይቀር በየአደባባዩ በየሚማሩበት በዓታቸውም ድረስ እየሄደ እንደዚሁ የጅምላ ፈሳዎችን ያደርጋል። እድሜያቸው ለጦር ያልደረሱ ታዳጊ ወጣቶችን ጭምር የዚሁ ሰለባ እያደረጋቸው ነው የሚገኘው። በአጠቃላይ እነዚህ አይነት ችግሮች ስላሉ የአገዛዙ ሀይል በዚህ ደረጃ እየሄደበት ስላለ እንዴት ትመለከተዋለህ የሚለው ነው። ሁለተኛው የብልጽግና ጋሻ ጃግሬ ሆነው አረጋ ከበደ ከዚህ ቀደም በላስታ ላሊበላ አየር ማረፊያም በላስታ ሳምነው ኮር ምኒልክ እዝ የፋኖ ሀይሎች በተወሰደበት የሞርተር ጥቃት ከሞት ለትንሽ ማምለጡና በርካታ አጃቢዎቹ መገደላቸው የሚታወስ ነው። አሁንም በጎጃምም እንደዚሁ የሞርተር ጥቃት ተርፎ ሊያካሄድ የነበረውን የሀሰት ፕሮፓጋንዳ ለህዝብ ሊያቀርብ የነበረውን የውሸት መረጃ ሳያካፍል ስብሰባዎችም ሳይካሄዱ ወደ ኋላ ፈርጦ መለሱ እየተነገረ ነው የሚገኘው። እንግዲህ አረጋ ከበደ አገዛዙን በማገልገል ታማኝነቱን እያሳየ ነው የሚገኘው። ይህንም ተከትሎ እንግዲህ ከሁለት ጥቃቶች ተርፏል። በሶስተኛውም እንደሚገጥመው አይታወቅም። ከዚህም ባሻገር በተለያዩ መድረኮች የሚናገራቸውም ንግግሮች አሉና እነሱ ንስኪ አንድምታቸው ምን ይመስላል የሚለው ለአድማጭ ተመልካቾች ብታደርስልን መልካም። እንግዲህ በዚህ ወቅት አገዛዙ ተመሳሳይ የሆነ አጀንዳ ይፈጽማል ተመልክተው ከሆነ በሁለት ሺህ አስራ ስድስት ልክ በዚህ ወቅትም እጅ ሰጡኝ የሚል የፕሮፓጋንዳ ዘመቻ ተካሂዶ ነበር። በሁለት ሺህ አስራ ስድስት ዓመተ ምህረት ልክ በዚህ ወቅት በተለይ ሰብል መሰበቱ ተመሳሳይ ዘመቻ ተካሂዶ ነበር። በሁለት ሺ አስራ ስምንት ዓመት ይሁ ዘመቻ እየተካሄደ ነው የሚገኝና ተመሳሳይ ወቅት እንደዚህ አይነት ተመሳሳይ ዜዎች መካሄዳቸው አገዛዙ ብልጽግና ለተንኮል ያስገባቸው ሰዎች እየገቡ መሆኑን ለፕሮፓጋንዳ ያዘጋጃቸው ሰዎች አሁን ሚሽን ጨርሰዋል በሚል እየገቡ መሆኑን የሚያመላክቱ ብዙ ነገሮች አሉና። ለሁለት ለእውነተኛ ዓላማ የወጣው ግን ዓላማውን እየፈጸመ ነው የሚገኝ። ዓላማውን እያሳካ ነው የሚገኝ። ለዓላማው ሲልም ደግሞ ራሱን መስዋዕት ያደረገ ነው የሚገኝ እና ህዝብነን በደል ተረድቶ ህዝብን ተቃሚ አድርጎ የወጣ በደሉንን በደል አድርጎ ያሉ ችግሮችን ችግር አድርጎ እየተጋፈጠ ነው የሚገኝ። በአንጻ አንዳንድ በንዋይ የሚታለሉ እና ትግሉን በቅጡ ያልተረዱ እንዲሁም በአገዛዙ ብልጽግና አጀንዳ ተቀብለው እየገቡ እንግዲህ ሚሽናቸውን ጨርሰው እየገቡ ይመስላሉ በአጠቃላይ ግን ከሰሞኑ ይሄ ዘመቻ ተበራክቷል በወሎ በሸዋ በጎንደር በጎጃም ይህ ግን እንግዲህ ተመሳሳይ ወቅት ላይ ተመሳሳይ ዘመቻ ማዱ ምን ያክል ተንኮልና ሴራ እንዳለ የሚያሳዩ ነገሮች ናቸው እንግዲህ አብዮት ነው። በእንደዚህ አይነት አብዮት ላይ ደግሞ የሚያጋጥም ነገር ነው። ሰርጎ ገቦች፣ ባንዳዎች፣ ሌቦች የራሳቸውን ህዝብ በሆዳቸው የሚሸጡ በጥቅም የሚሸጡ ንዋይ የሚገዙ ከህሊናቸው ናቸው ይልቅ ሆዳቸውን የሚያስቀድሙ ሆዳቸው ሁሉ ልብሳቸው ሆዳቸው ሁሉ እንግዲህ ተስፋ የሚመስላቸው ሆዳቸው ሁሉ ሃይማኖት እምነት የሚመስላቸው ካድሬዎች፣ አንዳዎች፣ ሌቦች እንደዚህ አይነት ስራዎችን እየሰሩ የአገዛዙ ብልጽግና መጠቀም የሆነዋል፣ እና በአማራ ህዝብም እንግዲህ የሚደረገው ህዝባዊ ጭፍጫ ጠናክሮ ቀጥሎ በአጠቃላይ ይህንን መከራ ግፍ እያየ ባለ ህዝብ ላይ ደግሞ እንደዚህ አይነት ቁማር መቆመርና መስራት በእጅጉ የሚያሳዝን ነው። ታሪካዊ ተወቃሽና ታሪካዊ ባንዳዎች ለነገ ለትውልዱ የምንትሩ ይሆናል። አሁን ባለው ሁኔታ ግን ጥቁር ታሪክ እየሰሩ የራሳቸውን አሻራ የራሳቸው ወደ ወደፊት የትውልዱን ታሪክም እያበላሹ እንደሆነ የሚያመላክቱ ነገሮችን ነው እየተመለከት ነው ያለ ነው። በንዋይ የሚታለሉ የህዝብን ጥቅም አሳልፈው የሚሰጡ ባንዳዎች መዳረሻቸው እና መጨረሻቸውን በጋራ የምንመለከተው ይሆናል። በአጠቃላይ ግን ይህ ክፋት፣ ተንኮልና ሴራ የትም እንደማያደርሳቸው በጀምላ የሚገደለው የሚሰቃየው መከራን የሚቀበለው ታላቁ አማራዝ የሚፈርድባቸው ይሆናል። ወንዳለ የለው መረጃ የሚሆነው እንግዲህ አረጋ ከበደ ነው። አረጋ ከበደ ለተከታታይ ጊዜ ጥቃት አምልጧል። ከዚህ በፊት በሰሜን ወሎ ዞን ላሊበላ ሹምሹሃ አየር ማረፊያ ላይ በጀግኖቹ የላስታ ጄኔራል አሳምነው ጽጌ የኮራን አብስቶች ጥቃት ተፈጽሞበት አጃቢዎቹ እርምጃ ተወስዶባቸው እሱ ለትንሽ ማምለጡ ይታወሳል። እንግዲህ በጎጃም ትናንት በምስራቅ ጎጃም ሉማሜ ማህበረሰቡንን በመሰብሰብ የተለመደ ትርክቱን ለመንዛት ሙከራ ተደርጎ ነበር። እሱም ብቻ ሳይሆን የክልሉ ምክትል እርሰ ምስተዳደር አብዱ ሁሴን ወይም የሆዴድ ብልጽግና ከፍተኛ ስራ አስፈጻሚ አጀንዳ ፈጻሚ አሁን በአማራ ሕዝብ ላይ እየተደረገ ያለውንን ህዝባዊ መከራ እንደ መከራ እያደረሰ የሚገኝ አደገኛ ባንዳ ነው። እሱም አለበት እንግዲህ የሁለት መቶ ስድስተኛ ኮር ቴዎድሮስ በፈጸመ ሞርተር ጥቃት እነ አረጋ ከበደ እና እነ ሀብዱ ሁሴን እና ሌሎችም የክልሉ ወዳደር ባንዳዎች እና ካድሬዎች ለትንሽ አምልጠዋል። ስብሰባውም ተበትኖ የመጡበትን ዓላማ ሳያሳኩ ወደ ማርቆስ ከተማ ተመልሰዋል። እንግዲህ በስብሰባው ላይ በተለይ በምስራቅ ጎጃም ዞን ህዝቡን ሰብስቦ አሳፋሪ ታሪክ ሰርቶ ረጅም ጊዜ ከመኖር ጥሩ ታሪክ ሰርቶ አጭር ጊዜ መኖር የሚል ንግግር አድርጓል። ይህ ንግግሩም እንግዲህ በርካቶችን አሳዝኗል፣ መሳለቂያ መሆኗል። አሁን አረጋ ከበደ እንግዲህ በአለፉት ሶስት አመታት ውስጥ በአማራ ክልል ያልተፈጸመ ግፍ፣ መከራ፣ ወንጀል የለም። ዓለም አቀፍ የጦር ወንጀሎች ተፈጽመዋል። ከዚህ በፊትም በፕሮግራማችን ስናወራው እንደነበረ ያልተፈጸሙ ዓለም አቀፍ ወንጀሎች በኢትዮጵያ ላይ የሉም፣ ሁሉም ተፈጽመዋል። አለማችን ላይ እስካሁን የተፈጸሙ ዓለም አቀፍ ወንጀሎች ተደምረውም አማራ ክልል ላይ የተፈጸመውን ወንጀል አያክሉም። ይህ ደግሞ እንግዲህ አረጋ ከበደ ምን ያክል አሳፋሪ ተግባር እየሰራ መሆኑን የሚያሳይ ግልጽ ነገር ነው። ስለዚህ እሱ አሳፋሪ ተግባር እየሰራ ስለሆነ ረጅም እድሜ ሊኖር ይችላል። በአንጻሩ ግን እሱ የሚሰራውን አሳፋሪ ተግባር ለመቀልበስና ጥሩ ታሪክ ለመስራት ተጋድሎ የሚያደርጉት ፋኖች በእርግጥ አጭር ጊዜ ይኖራሉ። ንግግር ሲገለበጥ፣ እውነታውም ይሄ ነው። እንግዲህ ይህ ንግግሩ በጣም በጣም የሚያሳፍር የፈጸመውን ወንጀል የረሳ ትናንት በወሎ እጅ የቆረጠ ህጻናትን በድሮን የደበደበ አዛውንትን እንደ በድሮን የገደለ በርካቶችን በአደባባይ ገደለ ያስጨፈጨፈ የሚሊዮኖች ደም እና የሚሊዮኖችን እምባ ያለበት አረጋ ከበደ ይህን ንግግር ማድረጉ በእውነቱ በህዝብ ላይም ያለውን ንቀት የሚያሳይ ነው። ምን ይሉኛል የሚለውንም ያልተረዳ በእጅጉ አናሳና ዱክማን የሆነ ቅንጭላት ያለው አገልጋይነቱንን በግልጽ እያሳየ ያለ ታማኝ የሚለውን የብልጽግና እያጎበደደ ያለ ለሰባ ለሰማኒያ ሚሊዮን ህዝብ ሳይሆን አንድ የወዴድ ብልጽግናን አጀንዳ ለሚያስፈጽም የአማራን ህዝብ ሰባ ሰማኒያ ሚሊዮን ህዝብ ለሚገድል አብይ አህመድ እያጎበደደና እየታዘዘ ያለ አጎብዳጅ፣ በታሪክ እንደዚህ አይነት መሪ ገጥሞት የማያውቀው አማራ አሁን በዚህ ታሪካዊ ውርደት በዚህ ታሪካዊ የውርደት ዘመን ውስጥ ራሱን እንደ ጥሩ ታሪክ ሰሪ ቆጥሮ፣ ሌላውን ደግሞ እንደ አሳፋሪ ታሪክ ሰሪ ቆጥሮ ሲታች መመልከቱ ያባዬን ለማየ የሚለውን የቢሉን አባባል ይወስዳልና ወይም አረጋ ከበደ እንደዚህ ብሎ ይህንን ወሬ አውርቶ ተቀባይነት ለማግኘትም ያደረገው ነገር ሊሆን ይችላል። ግን ሰማንያው ሚሊዮን ሰማና ሚሊዮን የሚገመተው አማራ ህዝብ አረጋ ከበደን በምን አይነት መልኩ እንደሚስለው ራሱ ጠንቅቃ አድርጎ ያውቃል። ያ ባይሆን ኑሮ ሉማሜ ገብቶ ከህዝቡ ጋር ተዋይቶ ይወጣ ነበር። ይህን ግን ማድረግ አልቻለም ማለት ነው። ስለዚህ እንደዚህ አይነት ዲንክ ሰዎች ዲንክ አምሮ ይዘው ሰፊ ሆድ ይዘው ህዝብነን መሸወድም፣ አታለልም የማይችሉበት ጊዜ ያበቃ ይመስላል። ትውልዱ ጠያቂ ትውልድ ነው። መጀመሪያ ዲሞክራሲያዊ በሆነ መንገድ ፍትህ ርትዕ እንዲያገኝ ተደጋጋሚ ጥያቄ ጠይቆ ይህንን መልስ ባለማግኘቱ ነው እንግዲህ አደባባይ ወደ ጫካ ነፍጥ አንግቦ የገባውና በአጠቃላይ እንደዚህ አይነት ግፎች፣ መከራዎች፣ ተንኮሎች የሚፈጽም ሰው አሳፋሪ ተግባር የሚፈጽም ሰው ሌሎችን ለመውቀስ ሲጣጣርና ሲፍጨረጨር ማየቱ በእጅጉ ያሳዝናል እና ንግግሩም የአማራን ህዝብ የማይመጥን እንዲሁም በአንጻሩ ንግግሩ ለራሱ ተገቢ የሆነ ንግግር እንደሆነ የወሰድኩበትን መንገድ ለመናገር ነው። ወንዳለ አመሰግናለሁ። መልካም ማው ቀደም ሲል እንዳልኩት እንግዲህ ከፍተኛ ትኩረት ከተደረገባቸው ሰዎች መካከል አንዱ ነው አረጋ ከበደ። ምክንያቱም በአሰት ህዝቡን ወደ አልተፈለገ አቅጣጫ የሚመራ የህዝቡን ጥያቄዎች በመውሰድ የሚያንጸባርቅ ሳይሆን የራሳቸውና የቡድኑን ፍላጎት ብቻ ለማርካት የህዝብን በደልና ግፍ አጠናክሮ የቀጠለ የሚገኝ ሰው ነው። በዚህ ደግሞ በፋኖ በኩል ከፍተኛ ከሚፈለጉትም ሰዎች መካከል አንዱ ነው አረጋ ከበደም። እንግዲህ እንዳሻው መንቀሳቀስ የሚችል አይደለም በየክልሉ። ስለዚህ ፋኖ የሚያደርጋቸው የተጠናከሩ ስራዎችም አሁንም በዚሁ መልኩ ተጠናክረው የሚቀጥሉ ናቸው። የሚሆነ ምናልባት ከሁለት ጥቃቶች ያመለጠ ማለት፣ በሌላም ጊዜ እንደዚሁ ያመልጣል ማለት እንዳልሆነ ነው ግምት ውስጥ መግባት ያለበት። ምናልባት የመጨረሻዊ ቤታችን አርስት ቢሆንና መዝጊያ ቢሆን ብዬ የማስበው የእንግሊዙ ዘጋዳያን ጋዜጣ አዲስ ይዞት በወጣው መሰረት በኢትዮጵያ እየተካሄደ የሚገኘው የአገዛዙ እንቅስቃሴ ግጭት ውስጥ የሚቀጥና ፋኖ የአማራ ብሄርተኛ ኃይል ካለም በተቆጣጠሩ የሰሜን ምዕራብ ተራራማ አካባቢዎችም ከመንግስት ጋር ከባድ ውጊያ ከፍቶ እንደሚገኝ የሚያሳዩ ናቸው። እና ዘጋዳያን ይዞት ከሚወጣው ሌላው ዘገባ ውጭ ለፋኖ እውቅና መስጠቱ ብቻ ሳይሆን በርካታ ሴቶችና ህጻናትም በአገዛዙ ኃይል የፆታዊ ጥቃት እንደሚደረግባቸው በርካታ ግፎች እየተፈጸሙባቸው እንደሆነ ይዞት የወጣው ሪፖርት ያመላክታል። ከዚህ ቀደም እንደምታስታውሰው ቢቢሲም ይዞት የወጣው ዘገባ በተለይ በአማራም አራት በመቶ ብቻ ከሚቆጠሩ የጤና ተቋማት የወጡ ሪፖርቶች ምን ያህል ሰቅጣጭ የሆኑ ግፍ እየተሰሩ እንደሚሆን ነው እና በክልሉ የተካሄደ የሚገኘው የፋኖ ሄልና ትግልም አለም አቀፋዊ ሚዲያ አውታሮችን ትኩረት ስቧል። ሚዲያዎችን በዚህ ልክ ትኩረት እየሰጡ ነው የሚገኘው። ምናልባት የአገዛዙን ገመና የማጋለጥና ለዓለም አቀፉ ማህበረሰብ ለሰብአዊ መብት ተሟጋች ድርጅቶችም የማጋለጥ ሁነቱ ከፍተኛ እድል አለው እና በዚህ መልኩ እየወጡ የሚገኙ ዘገባዎች ላይ በተመለከተ ሀሳብህን አጋራና ውይይታችን እንጨርስ። መልካም። አንድ ወጥ የሆነ ድርጅት ኑሮ ቢሆን ዘጋርዲያን ብቻ ሳይሆን እነሲን አጀንስ ፕረስ ሲሲቲቪ ቢቢሲ እነ ፎክስ ኒውስ እና ሌሎችም ዓለም አቀፍ ትልቅ ሚዲያዎች አልጀዚራን ጨምሮ ትኩረታቸውን ወደ አማራ ክልል ያደርጉ ነበር። ነገር ግን ወጥ የሆነ አደረጃጀት አለመኖሩና ጋዜጠኞችም ገብተው የሚሰሩበት ዋስትና፣ በቂ ዋስትና አለመኖሩን ተከትሎ ዓለም አቀፍ የሚዲያ አውታሮች በአማራ ክልል የሚደረገውን ጦርነት በበቂ ሁኔታ እንዳይዘግቡትና ሽፋን የሚጡት እንደ ትልቅ ምክንያት ሲቆጠርና ሲነሳ ቆይቷል። አሁንም ቢሆን አንድ ማዕከላዊ ወጥ አደረጃጀት ከመጣ የጠቀስኳቸው ዓለም አቀፍ የሚዲያዎች ዓለም አቀፍ የሰብአዊ መብት ተቋማት ና እንዲሁም ራሱ የአውሮፓ ና በተለይ ምዕራባዊ ሀገራት፣ ትኩረታቸው ወደዚህ ክልል እንዲያደርጉ ምንም አልጠራጠርም። እንግዲህ ዘን የሚደፈሩ ህጻናትን የሚገደሉ ህጻናትን የፋኖ የጦር እንቅስቃሴ ሰማንያ በመቶ ክልሉን ተቆጣጥረው እንደሚገኝ በግ እውቅና የሰጠበት እና አሁን የመሰጠበት ትክክለኛ ያካሄዱን ላልተናቀፉ ማህበረሰብ ያሳየበት የዘገባ ሂደትን ሂደት ያስቻለው ዘጋርዲያም ሌሎችም እንግዲህ ከዘጋርዲያን የተቀባበሉት ሚዲያዎች አሉ። ይህ በእውነቱ ትልቅ ስኬት ነው። አሁንም እንደዚህ አይነት ትልቅ ሚዲያዎች በዚህ ክልል ላይ ያለ እውነታ ለዓለም አቀፉ ማህበረሰብ እንዲያደርሱ በተለያዩ ሀገራት የሚኖሩ የዲያስፖራ አባላት ግፊትና በተለያዩ ማህበራዊ እንቅስቃሴዎች ይህንን ጉዳይ ማሳወቅ አለባቸው የሚል መልእክት አለኝ። እንደምታውቀው ቢቢሲ የጀመረው አሁን ዘጋያን ደርሷል። ሲኤንኤን እና ሌሎች ዓለም አቀፍ የሚዲያ አውታሮች ትኩረታቸውን ወደዚህ እንዳያደርጉ ማልጠራት ግን ሚዲያዎች ወደዚህ ክልል ገብተው እውነተኛ ደረጃ እንዲወጡ መፍቀድ፣ አቅጣጫ መስጠትና እንዲሁም በውጪ የኖሩ ወገኖችን ሀሳብ በዚህ ክልል የሚፈጸመውን የሚፈጸመው ሰት ሌሎችም አለም አቀፍ የጦር ወንጀሎች እንዲከተሉ እንዲያዩ ሀሳባቸውን መስጠት፣ ጥቆማ መስጠት ይኖርባቸዋል የሚል መልዕክት አለኝ። ዘጋርዲያን የጀመረው የሰፊ ዘገባ በሌሎችም ሚዲያዎች ተንጸባርቆ እንደምናየው በቅርቡ ተስፋ አለኝ። ይህን ለማድረግ ግን አሁንም አደጋጋሚ የምንጽሁለት የምንለፈልፍለት ዋጋ እየፈለግንበት ያለው የአንድነት ጉዳይ በአጭር ጊዜ መጠናቀቅ አለበት። ይሄ ትልቅ የህዝቡ ፎይታ ነው፣ ሰራዊት ፎይታ ነው። እዛ ባሻገር ማቀፍ ተቋም እውቅና

መልካም ነጻነትን። እኔም አመሰግናለሁኝ። በረን መልካም ቆይታ ነው። በተለይ እነዚህ ከዓለም አቀፍ ሚዲያዎች ጋር በተገናኘም ቅኝት ባደረጉባቸው የላስታና የጎጃም ቀጠናዎች እንደዚሁ ከፍተኛ እንግብካቤም እንደተደረገላቸው በፋኖ በኩልም የገለጹበት አጋጣሚዎች አሉ። ፋኖ ትክክለኛ መረጃዎችን ከማሳየት እያደረጋቸው የሚገኙ ዓለም አቀፍ የጦር ህግም በጠበቀ መልኩ የሚደረጉ እንቅስቃሴዎች፣ የምርኮኞች አያያዝ የሕክምና አገልግሎት አሰጣጥም ጭምር በዚህ ዘገባ ሽፋን የተደረገባቸው ናቸው። ስለዚህ እንዳልከው አሁንም ለሌሎች አለም አቀፍ ሚዲያዎችም ግብዣና ጥሪ በማድረግ እየተካሄደ የሚገኘውን የህልውና ትንቅንቅና የአገዛዙን ገመና የሚያጋልጡ መረጃዎች በሰፊው መውጣት አለባቸው የሚለው ለመጨመር ነው። እጅ ጋር እጅ አመሰግናለሁ። ውድ አድማጭ ተመልካቾቻችንን ከአለም አቀፍ ነው ሚዲያ ጋር ቆይታ በማድረግ የዛሬው የህሉናችን ዝግጅታችንን ስለተከታተላችሁን እጅግ አድርገን ነው የምናመሰግነው። ለዛሬ ወቅታዊ ጉዳይ የህዳር ሀያ ሶስት ቀን ሁለት ሺ አስራ ስምንት አመተ ምህረት ዝግጅታችን በዚህ ተቋጭቷል። እንደ ወንዳለ ቤክስና ነጻነት ጫን ያለሆነ እና አብረናቸው ቆይታ ያደረግነው በድጋሜ ምስጋናችን እንዲደርሳችሁ፣ በሌላ ዝግጅት ዳግም እስከምንገናኝ ድረስ በያላችሁበት ቸር እንዲገጥማችሁ ተመኘሁ። ሰላም በያላችሁበት።